እናቴ ነች። እናቴም በጣም ወዳታለሁ። አባቴ ነው። አባቴም በጣም ወደዋለሁ። ከልቤ ነው የምወደው። ወላሂ ሁላቸውንም ከልቤ ወዳቸዋለሁ። እና በዚሁ አጋጣሚ የሚያመው ወንድም አለኝ ዱአ አርጉልኝ። ለእሱ ወንድሜ በጣም የምወደው ወንድሜ ነው። ትልቅ ነው፣ ከኔ ታላቅ ነው። ሌላ ደግሞ እናትና አባቴ አሁንም ኦርቶዶክስ ናቸው። አባቴ ደግሞ በሌላ ህይወት ውስጥ ነው ያለው፣ ከእናቴ ተለያይተዋል። እናቴ አዲስ አበባ ነው የምትኖረው። እና ግን ደግሞ እንደዚህ ሆኖ እኔ እናቴን በጣም ወዳታለሁ። በጣም አከብራታለሁ። አድጌ ተለውጬ እናቴን እንደምጦራት ደግሞ እርግጠኛል። በሰው ትከሻ መቼ ማትኖርም። አሁንም እየኖረች ያለችው በአክስቶቿ ትከሻ ነው በእህቶቿ ትከሻ ነው። ጀርመን ሀገር እህቶች አሏት እሷ ማለት ነው፣ በእነሱ ትከሻ ነው ያለችው። አባቴንም ቢሆን እኔ ለሁሉም አላህ ደራሽ አርገኝ፣ እነሱንም አላህ ዲነን ስላምን ይወፍቅልኝ፣ ዱአ አርግላቸዋለሁ። ሌላ ግን እንደዚህ እናቴ አጠገብ የለችም አባቴ አጠገብ የለም ብዬ የሚከፋኝ ነገር የለም። አልሐምዱሊላ ይሄ ሁለተኛ አባትም ኡስታዝ መሐመድ አጠገብ ያለ የሚያበረታታኝ፣ ትምህርትንም የሚሰጠኝ የምወደው እናትም እህቶችም እዚህ አሉ። ሁሉም አሉ። እኞት አጠገቤዎቼ ናቸው። ለዚህ ምንም አልጨናነቅም። አልሐምዱሊላ አይርበኝ አይጠማኝ። አልሐምዱሊላ ወላ አንድ ዘለላን እምባ ከአይን ያለወጣ ለምን ካላችሁ ማለት ነው፣ አላህ የቀደረው ነገር ነው ይሆናል። አላህ ያለው ብቻ ይሆናል። የሰው ልጅ ሺህ ጊዜ ቢናገር ላ መቼም አይሆንም፣ ማይተገበር ነገር ነው። አላህ ሀሊቁና የሀሊቁ ሀሊቅ የተናገረው ነው። ለዚህ ደግሞ እንደዛ ነው። ላላህ ብዬ ወዳቸዋለሁ ሁላችሁንም፣ እንደዛ ነው ማሻ አላህ። እስኪ አዲስ አንቺ የሆነ ነገር ጠይቅ ይባላል። እኔ ትንሽ ከበደኝ ማለሽ አንድ ነገር አንቺ ጠይቂው። እሺ ኤክስፔክት አላረኩም፣ እና በጣም አስለቀሰኝ የኔ ልጅ፣ አላህ ይጠብቅ። የሁሎችም ላይክ በጣም የሚያስቀና ኤነርጂን ያለ በጣም ማለት፣ አላህ የወደደውን እንደሚያደርግ ምስክር ነኝ። እኔ ብዙዎችን አይቻለሁ፣ አሮጊቶች፣ ሽማግሌዎች ሲሰልሙ በሕክምና ብዙ ታምራቶችን አላህ እያሳየን ነው። ለኛ ጽናትን ሲሰጠን፣ አንተ ደግሞ በጣም የሚገርመው ነገር ቃላቶችህ አንድ ጠብ አይሉም። ኦልሬዲ ውስጥ የነበረ ያህል ነው የሚፈልቀውና ቃላት የለኝ። አላህ ይጠብቅህ። ቤተሰቦችን አንተ ደርሰክ ቃልን እስከምታሰማቸው ጤና ያድርግልህ። እናትህንም አትጣ አባትህን ቤት ያኑርልህ። ወንድምህንም ጤናውን ይመልስልህ። ኡስታዝም ደግሞ በጣም አላህ ይጨምርሉት። አላህ መዝገቡ ላይ ያስቀምጥሉት። የሰሩት ስራ የዋዛም ይባል አይደለም። ሁለተኛ አባት ሆኖ ሪስፖንሲብል ሆኖ ኃላፊነትን ወስዶ ልጆችን በዚህ ዘመን ማሳደግ ኢዚ አይደለም እና እርሱ ያደረጉትን ነገር የዋዛ አይደለም። ለእኛም እንደ ዲን ምን ያህል ሰው ፓሽነት ሊሆኖ ሲያስተምር እንደዚህ የሚወጣው ጣሙ ለዛቸው የሚገርም ነው። ከህጻን ልጅ አይመስልም ወላሂ ነው የምላችሁ። እኛ ይኸው እንግዲህ አምስት ወር ብንታትር እንኳን እንደዚህ እሱን ያህል አልመጣንም። ቃላቶቹ አላህ ሱብሃነሁ ወተዓላ ሲል እንደገና የሚቀጠራበት መንገድ ከውስጡ የሚፈልቀው ቃላት እንኳን እንዴት አዲስ አታች ለማድረግ ለመላቀቅ ቀለለ። አንድ ጥያቄ ሁለት፣ ይቅርታ ስለ ነቢዩ መሐመድ ሰለላሁ አለይሂ ወሰለም እንዴት ገባክ ውስጥ? ሁለቱም ሰው ናቸውና የእስልምና ደግሞ ቤዚክ መሰረታዊ ነገር ለእሳቸው ፍቅር ነት ካልገባ ሰለሙ ብዬ ስለማላስብ፣ አንዳንድ ጊዜ እንዴት አንደርስታንድ እንዳደረግከው። የኔ ልጅ ሚዩቱን አንሳው፣ ዩኑስ ከላይ ያለው ነው፣ ከላይ ያለው ነው። ሚዩቱን ሚዩት ናቸው። ካሜራውን የቀየራችሁት ሚዩቱን አላነሳችሁትም፣ አንደኛ ነገር ማለት ነው። አንድ ዲነን ኢስላምንም የሚያሰርኩት ማለት ነው። ምንም ብዙም ሳንራመድ ዲነን ኢስላምንም አላህ ሲወፍቅሽ የፈለግሽ ቦታ ብትሆኚ የፈለገ እድሜን ብትሆኚ የሶስት አመት ልጅ ሆኖ ማለት ነው ነብስ ያለ ነብስ ያላወቀ ህፃን ልጅ ሆኖ እንኳን ማለት ነው አላህ ከመረጠ ምንም ነገር ምንም ነገር ይሳካል። ምንም አይሆንም ተብሎ እኮ አይሆንም። አሁን አንዳንዶቹ አሉ አይሆንልሽም አማንም ምንም አይሆንልሽም አምላክ ያረግልሽም የሆነ ነገር ተብላ የተናቀች ሴት ነች። አላህ ደግሞ የሚያደርግላት ለዚህ ደግሞ ማለት ነው አንደኛ ነገር ማለት ነው አላህ አድራጊ ነው። ይሄንን ደግሞ በጣም አምናለሁ። ነብዩ መሐመድንም በጣም ወዳቸዋለሁ እሳቸውንም እኔ ደግሞ ማለት ነው ሀያ አምስቱንም ነቢያቶች ነው በአንድ አይኔ ማየው በአንድ አይኔ ማያቸው እንጂ ነብዩ መሐመድ ትንሽ ከፍ አርግቼ እዚች ጋር ደግሞ ኢሳን ትንሽ ዝቅ አርግቼ መወድበት ምክንያት የለኝም ለምን ካልሽኝ ደግሞ ማለት ነው አላህ ጀለጀላል አላህ ስብሃነሁ ወተዓላ ሁሉንም ሀያ አምስቱንም ነቢያቶች ወደ ዱንያ ልኳል የእሱ ባሪያ ናቸው ስለ ዲነል ኢስላም ተናግረዋል ለዚህ ደግሞ እኔ ለአላህ ብዬም እነሱንም ወዳቸዋለሁ ነቢያቶቹን ሁሉንም ወዳለሁ ሁሉንም ነቢያት እቀበላለሁ ግን ደግሞ ማለት ነው አንዱንም አንዱን አስበልጬ አንዱን ዝቅ አድርግቼ የምወደበት ምክንያት የለኝም አንደኛ ነገር ሁለተኛ ነገር ደግሞ ዲነን እስላምን አላህ ወፈቀኝ፣ አልሐምዱሊላህ። ብዙዎቹም አለው በነገራችን ላይ አባቴ ማለት ነው ሶስት ቢላ በላክ ነው ያለኝ። ሶስት ቢላ በላክ ሲለይ ምንም አላልኩትም። አይ አባዬ፣ ለራሴው አይ አባዬ፣ አንድ ቀን አላህ አንተንም ይወፍቀ ብዬ ነው ዱዓ ያደረኩለት። ወላሂ ነው የምልሽ። ለዚህ ደግሞ ማለት ነው ሰው ብዙ ሊያወራ ይችላል። ሰው ብዙ ሊናገር ይችላል። ብዙ በተናገረ ቁጥር የተናገረው ይጠፋበታል። ብዙ በሰማ ቁጥር ግን ጭንቅላቱ ይይዛል ይባላል። ለዚህ ደግሞ ማለት ነው ማንም ብዙ ቢናገር እኔ ለሀጃው ነው ብዬ ነው ምተው። ስደብንም እንደ ጥሩ ነገር ነው የምቀበለው። ምንም አይመስለኝም። ብዙዎቹ ይሳደባሉ። ብዙዎቹ ምን ይላሉ። ለዚህ ደግሞ ማለት ነው ምን ልበልሽ፣ አላህ ማለት ነው ዲነን ኢስላምን ወፈቀኝ አልሐምዱሊላህ። ነፍስ ያላወቀ ህጻንንም አላህ ከፈለገ ዲነን ኢስላምን ይወፈቃል። ይሳን እኮ በህጻንነቱ ነው መርየም አቅፋው ሳለ ያናገረው አላህ። ለዚህ ደግሞ ማለት ነው አላህ ምንም አይሳ ነው። አልሐምዱሊላሂ ረቢል ዓለሚን ማሻ አላህ ማሻ አላህ እንዴት ነው ዝሙት የሚሰራ ሰው በዱንያም በአኸራም ወራዳ ነው አሉና፣ መእምናኖች ጀነት ሲገቡ በክብር እንዲገቡ ሲደረግ እሱ ጀሀነም ሲወርድ በኖርማል አወራረድ እንኳን እንዲወርድ አይደረግም። በውርደት እንዲወርድ ነው ወደ ጀሀነም የሚደረገው። ከዚያም ከዚያ የከፋው ደግሞ ጀሃነም ላይ የሰራው ስራውም ሲቀጣ መአምናኖችም ሌሎቹም ጀሀነም ውስጥ ያሉ ሰዎች ይሄ ዝሙታኖች ቅጣት ነው ተብሎ እንዲታይ ያደርጋሉ። የቂያም ነቢዩ ሰለላሁ ዐለይሂ ወሰለም አለ ሚዕራጅ ወጡ ለታይ ተዋላ አደለ ሰው ፊታቸውን በነሐስ የሚቧጭሩ ምናምን ይሄ ምንድነው ብዬ ጠየቀው ነው ጅብሪል ዝሙታሞች የቂያ ማለታ ራሳቸውን በዚህ መልኩ ነው የሚቀጡት የነሱ ማሳያ ነው ብለዋል ሌላ እንኳን ቀጫ አይሰጣቸውም ራሳቸውን ነው የሚቀጡት ለምንድነው መላ ሰውነታቸው መላሰውነታቸው እንደዛ የሚያደርጉት በዝሙቱ መላ ሰውነታቸው ስለረካ በቅጣቱም መላ ሰውነታቸው እንዲረካ ነው።